ተቋማት ለዎችም ለአገልጋዮችም ምቹ ነው፣ ጽዱ እንዲሆን ይፈልጋል እና እሱን መሰረት አድርገን ዛሬ በጤና ጣቢያችን ያለውን የጽዳት ስራ እየሰራን ያለ። በዚህም ያው ማህበረሰቡ እዚህ ተገልጋዩ በጣም ደስተኛ እና ጥሩ ነገር ያገኛለበት ሁኔታ አለ ማለት ነው። ስለዚህ ስራውን ስንሰራ ለተገልጋዩም ለአገልጋዩ ምቹ ማረግ ግድም ስለሆነ ክፍሎችን የማስዋብ ስራ እየሰራን ነው። በተለይ የእናቶችና የሕፃናትን ክፍል ከዛ ጎለጎን ደግሞ ግቢውን እያጸዳን ነው ሶ ከዚህ ደግሞ ሌላው ማህበረሰብ እየወሰደ እየተማረ አካባቢውን ሰፈሩን እንዳጸዳ ማድረግ ስለሚያስፈልግ ከግቢን ጀምር በሚል ጽዳቱን እየሰራንበት እንዳያቸው። እንግዲህ ባለሙያዎቹ አብረው ከቀይ መስቀል ከመጡ በጎ ፈቃደኞች ጋር አብረው ባለሙያዎችም እያገዙ ነው፣ ጽዳቱን እያጸዱ ነው ቀለሙን በሚቀባ ጊዜ እቃ በማጓጓዝ እቃ በመቀየር ክፍል በማመቻቸት እዛ የተለጣጠፉ ነገሮችን በማንሳት በጣም እየተጋገዙ እየተደጋገፉ እየሰሩበት ያለ ሁኔታ አለና ይህ ደግሞ ከምንም በላይ ረጅም ሰዓት የሚቆዩት ጤና ባለሙያዎች ስለሆነ ይህን የማስዋብ ይህን የማጽዳቱ ነገር ይበልጡ በጣም ተጠቃሚ የሚያደርጋቸው ስ ስለሆነ በዛ ልክ በደንብ ተጋግዘው እና ተደጋግፈው እየሰሩበት ያለ ሁኔታ ነው። ይህ ስራ በደንብ መጠናከር አለበት። እንዳልኩ አሁን የተወሰኑ ክፍሎችን ነው እዚህ ላይም የማጽዳት የዋስዋብ ቀለም የቀባት ስራ እና ሌሎቹ ቀሪ ክፍሎችም ስላሉ እንግዲህ አጠቃላይ ተቋሙ እንደ ተቋም ከተማ አስተዳደሩ እንደ ከተማ አስተዳደሩ በደንብ ተጋግዞ ሌሉ ቀሪዎችን ነገሮችን በዚህ ልክ የማስዋብና የማጽዳት ስራ መሰራት አለበት። እንደ ሀገር መከላከል መሰረት ተደርጎ የሚሰራ የሕክምና ፖሊሲ ነው እየተከተልን ያለ ነው እሱን መሰረት ተደርጎ በዋናነት በሽታዎችን የምንከላከላቸው ጽዳትን ውበትን ስንጠብቅ ስለሆነ፣ ስለዚህ አካባቢ እንዲያጸዳ አካባቢ እንዲንከባከብ እንዲቆጣጠር፣ ጽዱና ውብ ሰፈር እንዲያደርግ ከማድረግ አንጻር አብሮ ከጎናችን ሊሆን ይገባል። እንግዲህ እኛም ባለሙያዎቻችን አሉ፣ ባለሙያዎቻችን ወደዛ ሲወጡ አብሮ ተባባሪና ደጋፊ መሆን አለበት። ስለዚህ ይህንን በመስራት ሊመጡ የሚችሉ ተላላፊ በሽታዎችን የመከላከልና የመቆጣጠሩ ስራ በጋራ መስራት አለብን ብዬ አስባለሁ እና የዚህ ኃላፊነት እንዳለበው ማህበረሰቡ መውሰድ አለበት ብዬ አስባለሁ።